ሌላ ጦርነት ከሰሜን ኢትዮጵያ ሰማይ ስር መጣሁ መጣሁ እያለ ነው ናውረድ ንውረድ ዛቻው ተጧጡፏል በመግለጫም አንድ ሁለት መባባሉም በርትቷል ከመቀሌ ፕላኔት ሆቴል ወደ አራት ኪሎና ና ሁመራ የሚላከው የመግለጫና የዛቻ ጋጋታው አይሏል ነገር ሁሉ ቅድመ 2013ን የሚያስታውስ ነው አራት ኪሎና መቀሌ ዳግም ቡጤ ሊቃመሱ ቋፍ ላይ ናቸው እዚህ ፍጥጫ መሀል ደግሞ ወልቃይትና ኤርትራ የውጥረቱ ሁሉ ሰበብ ሆነው ተከስተዋል። ጌታቸው ረዳ በትግራይ ታሪክ እንደርሳቸው ያለ ባንዳ ታይቶ አይታወቅም በተባሉበትና ብዙ ባስ ባለ ሰሞነኛ ቃለ መጠይቃቸው ፕሬዚዳንት ኢሳያስ አፈወርቂ በወልቃይት ወይም በምዕራብ ትግራይ ጉዳይ ስላላቸው አቋም ግልጹን ተናግረዋል። ወዲህ ረዳ በቃለ መጠይቁ አሁን ከሻዕቢያ ጋር ግንኙነት የፈጠረው ቡድን ኢሳያስ በምዕራብ ትግራይ ጉዳይ ያለውን አቋም እያወቀ እዚህ ግንኙነት ውስጥ መግባቱ እጅግ አሳዛኝ ነው ሲሉ ነበር የገለጹት። እንደ ጌታቸው ገለጻ ፕሬዚዳንት ኢሳያስ አፈወርቂ ሻቢያ ወልቃይት በፍጹም በትግራይ እጅ እንዲገባ አይፈልግም። ሆኖም ህግደፍ ለምን ወልቃይት በትግራይ እጅ እንዲገባ እንደማይፈልግ አላብራሩም። በአንጻሩ ደብረ ጽዮን ገብረ ሚካኤል ባለፈው ሳምንት መጨረሻ ሰጡት ቃለ መጠይቅ ወደ ወልቃይት ሰብረን እንገባለን ሲሉ በይፋ ወልቃይትን በኃይል መቆጣጠር እንደሚፈልጉ አውጀዋል። ደብረ ጽዮን ይህን በተናገሩ ማግስት ደግሞ ህዋት በሰሜኑ ጦርነት ወቅት የቀብራቸውንና የደብቃቸውን ከባድ መሳሪያዎች እያወጣ እንደሆነና እያንቀሳቀሰ ስለመሆኑ ተዘግቧል። ከዚህ በተጨማሪም በሱዳኑ ጦርነት ካልቡርሃን ጎን ወግኖ እየተዋጋ ያለው የህዋት አርሚ ሰባ ሰራዊት ወደ ወልቃይት እየተጠጋ እንደሆነ የሚገልጹ መረጃዎች በስፋት እየተሰራጩ ይገኛሉ። ይህን ተከትሎ ባለፉት ወራት በስፋት ሲሰለጥንና ሲታጠቅ የነበረው ኮሎኔል ደመቀ የሚመሩት የተከዜ ዘብ በተጠንቀቅ ሁኗል። ተከዜን በኃይል ልቆጣጠር የሚል ተስፋፊ ኃይል ለመገደብ ነው የተቋቋመው የሚባለው የነኮሎኔል ደመቀ ዘብ አፈሙዙን በተጠንቀቅ አድርጎ የሚሆነውን እየጠበቀ ነው። በዚህ መሃል ደግሞ ሰሞነኛው የምርጫ ቦርድ ውሳኔ በሳት ላይ ቤንዚን እንደ ማርከፍከፍ ሁኗል። ህወሓትም የፌዴራል መንግስቱ በጌታቸው ረዳና በምርጫ ቦርድ በኩል እየተነኮሰ ነው የሚል ማስጠንቀቂያ አዘል ድምፅ አሰምቷል። በእርግጥም በሁለቱም ኃይሎች መሃል የጦርነት ዳርዳርታው ደርቷል። ለውጊያው ትርክት የማንጠፉ ስራዎችም በሁለቱ ኃይሎች በኩል እየተከናወነ ነው። ልክ እንደ ቅድመ 2013 ሁሉ አንዱን አንዱን የጎሪጥ እያየውና የመግለጫው ዜማም የተቀየረበት ሁኗል። በ2013 ጥቅምት የሰሜኑ ጦርነት ከመፈንዳቱ አስቀድሞም ደብረጽዮን ለምዕራባውያን ሀገራትና ለአፍሪካ ህብረት የማሳሰቢያ ደብዳቤ ጽፈው ነበር ዛሬም እንደ ያኔው ደብረ ጽዮን ለአፍሪካ ህብረትና ለሀያላን ሀገራት ጣልቃ ግቡ የሚል ይዘት ያለው ደብዳቤ ሰደዋል። ያኔ በቅድመ 2013 ሕዋት የምርጫ ቦርድን ውሳኔ ተቃውሞ አብይ የጨረባ ያሉትን ምርጫ አደረገም። ህዋት ምርጫ ባያደርግ ኑሮ ወደ ጦርነት አንገባም ነበር ሲሉም ጠቅላይ ሚኒስትሩ ተደመጡ። ዛሬም ህዋት ምርጫ ቦርድ የፈረደበትን ፍርድ ተቃውሞ ለቦርዱ ውሳኔ እንቢታውን ገልጿል። ምናልባት በቀጣይ ጠቅላይ ሚኒስትሩ ወደ ሚዲያ ብቅ ብለው ህዋት የቦርዱን ውሳኔ ቢቀበለው ኑሮም ወደ ጦርነት አንገባም ነበር ይሉ ይሆናል። ከዚህ በተጨማሪም ከ2013 በፊት የነበረው በጠላትነት የመፈራረጅና ለጦርነት የመዘጋጀት ነገር በሁለቱም ኃይሎች በኩል እየታየ ነው። ከዚህ አስከፊና ሚሊዮኖች ካለቁበት ጦርነት በኋላ ያልተማሩት ፖለቲከኞቻችን ዛሬም የጦርነት ድቤ ድለቃውን ተያይዘውታል። ሰሞነኛው የምርጫ ቦርድ ውሳኔ ደግሞ የጦርነቱን መቃረቡ ያረዳ ሆኗል። ለመሆኑ የምርጫ ቦርድ ውሳኔ ምን ፖለቲካዊና ሕጋዊ መሰረት አለው? ህወሓትስ በቀጣይ ምን ሊያደርግ ይችላል? የሚለውን የባለሙያዎችን እይታ ጨምቀን እንመልከት። በኢትዮጵያ ፖለቲካ ውስጥ ለግማሽ ክፍለ ዘመን ዋነኛ ተዋናይ ሆኖ የቆየው ህዝባዊ ወያኔ ሀርነት ትግራይ ህወት ለሁለተኛ ጊዜ በኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ተሰርዟል። ምርጫ ቦርድ ረቡ ግንቦት 6 2017 ዓ ም ባወጣው መግለጫ ከሶስት ወር በፊት በሰጠው ማስጠንቀቂያ መሰረት የፓርቲውን ህጋዊ ሰውነት መሰረዙን አስታውቋል። ትግራይ ጦርነትን ተከትሎ ህጋዊ ሰውነቱን ያጣው ህወት አሁንም ከምዝገባ የተሰረዘው ለዚሁ ጉዳይ በመፍትሄነት የተቀመጠው አማራ አማራጭን በተመለከተም መግባባት ላይ ባለመደረሱ ነው። ምርጫ ቦርድ በ2013 ዓ ም ለመጀመሪያ ጊዜ ፓርቲውን የሰረዘው የትግራይ ጦርነት መጀመርን ተከትሎ ህዋት በአመፅ ድርጊት መሳተፉን በመግለጽ ነበር። ጦርነቱ እንዲያበቃ ያደረገው የፕሪቶሪያ ስምምነት ተፈርሞ በህዋት ላይ የተጣለው የአሸባሪነት ፍረጃ ከተነሳ በኋላ ፓርቲው ህጋዊ ሰውነቱ እንዲመለስለት ጥያቄ አቅርቦ ነበር። ምርጫ ቦርድ በበኩሉ የተሰረዘውን ፓርቲ መልሶ ለመመዝገብ የሚያስችል የሕግ ማዕቀፍ አለመኖሩን በመጥቀስ የፓርቲውን ጥያቄ ውድቅ ማድረጉ ይታወሳል። ከብዙ ምልልስ በኋላ የፌዴራል መንግስት ህወሓት በልዩ ሁኔታ እንዲመዘገብ የሚያስችለውን የህግ ማሻሻያ ቢያደርግም ይህም አማራጭ በህዋት ተቀባይነት አላገኘም። ፓርቲው የቀድሞ ህጋዊ እውቅና እንዲመለስለት እንጂም በልዩ ሁኔታ መመዝገብ እንደማይፈልግ ገልጿል። ይህ ክርክር እንዳለ ፓርቲው ከአዋጅ ማሻሻያው በኋላም ባቀረበው ጥያቄ መሰረት ምርጫ ቦርድ ህዋትን በልዩ ሁኔታ መዝግቦ የምስክር ወረቀት መስጠቱን አስታውቋል። ለፓርቲው የተሰጠው ህጋዊ እውቅና ግን አከራካሪ ሆኖ ሰንብቷል። ህዋት ለቦርዱ ጥያቄ ያቀረበው የቀድሞ ህጋዊ ሰውነቱ መለስ እንደነበር በመግለጽ በልዩ ሁኔታ የተደረገለትን ምዝገባም ሆነ የተሰጠውን እውቅና እንደማይቀበለው በተደጋጋሚ ገልጿል። ምርጫ ቦርድ በበኩሉ ባወጣው መግለጫ ፓርቲው ከአዋጁ መሻሻል በኋላ ያስገባው ማመልከቻ ከዚህ ቀደም ከነበረው በተለየ መልኩ የቀረበ እንደነበር አስታውቋል። ምርጫ ቦርድ እንደሚያስረዳው ፓርቲው ጥያቄውን ያቀረበው በልዩ ሁኔታ ለመመዝገብ ሕጉ በሚጠይቀው መሠረት ነው። ህወሓት ጥያቄውን ያቀረበው በልዩ ሁኔታ መመዝገብን የተመለከተ ሕግ ዓላማና አፈጻጸምን በግልጽ በማወቅና በመረዳት መሆኑን ጠቅሷል። ጥያቄው የቀረበው በአዋጅ ማሻሻያው ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርቡ በሕጉ የተመለከቱትን ዝርዝር ሰነዶች በማያያዝ እንደሆነ በቦርዱ መግለጫ ላይ ሰፍሯል። ምርጫ ቦርድ የፓርቲው ከፍተ ቀጥተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርተፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው መውሰዳቸውን አስታውቋል። ይህ በመሆኑም ይህ በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰውነት ማረጋገጫን አንቀበልም ማለት ተቀባይነት የለውም ሲል የህወሓትን አቋም ተችቷል። ምርጫ ቦርድ ይህን እውቅና ከሰጠ በኋላም ፓርቲው በህጉ መሠረት ጠቅላላ ጉባኤ እንዲያደርግ ታሳስ ላይ አሳስቦ ነበር።

የካቲት ወር ላይ ደግሞ ይህ ትእዛዝ አለመፈጸሙን በመጥቀስ ፓርቲው ለሶስት ወራት ያገደ ሲሆን በዚህ ጊዜ ውስጥም ጠቅላላ ጉባኤ ለማድረግ የሚያስችለው የጉባኤ ቅድመ ዝግጅት ስራዎች እንዲያከናውን አስጠንቅቆ ነበር። ብሔራዊ ምርጫ ቦርድ ባወጣው መግለጫ ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም ብሏል። በመሆኑም ህወሓት ከግንቦት 5 2017 ዓ ም ቀን ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑንም አስታውቋል ቢቢሲ ያነጋገራቸውና በስራ ኃላፊነታቸው ምክንያት ስማቸው እንዳይጠቀስ የጠየቁ የምርጫ ህግ ባለሙያ አንድ የፖለቲካ ፓርቲ ውቅና ተሰረዘ ማለት ሰው ህይወቱን እንደሚያልፍ ሁሉ ሞተ ማለት ነው ሲሉ ይገልጹታል። በ2011 ዓ ምት የወጣው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ፖለቲካ ፓርቲዎች በሶስት መንገዶች ሊሰረዙ እንደሚችሉ ደንግጓል። አዋጁ ከሚዘረዝራቸው ሁኔታዎች መካከል ፖለቲካ ፓርቲው በራሱ ፈቃድ ከምዝገባ እንዲሰረዝ ሲጠይቅ ና ምርጫ ቦርድ ሲወስን የሚሉ ይገኙበታል። የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ የሚለው ደግሞ ሶስተኛው ውሳኔ ነው። የአሁኑን ጨምሮ ለሁለት ጊዜያት ህጋዊ ሰውነቱን ያጣው ህወሓት ሁለቱንም ጊዜ ከምዝገባ የተሰረዘው በምርጫ ቦርድ ውሳኔ ነው። የምርጫ ህግ ባለሙያው ህወሓት አሁን የተሰረዘበት ምክንያት በአዋጁና በፓርቲው መተዳደሪያ ደንብ መሰረት ጠቅላላ ጉባኤ ማካሄድ ስላልቻለ ነው ሲሉ ያብራራሉ። የድርጊት አዋጁንና የፓርቲውን መተዳደሪያ ደንብ የሚጥስ መሆኑንም ይጠቅሳሉ። ይሁን እንጂ ምርጫ ቦርድ ፓርቲውን በመሰረዝ የወሰደው እርምጃ የመጨረሻ ውሳኔ እንዳልሆነም ያስረዳሉ። የፖለቲካ ፓርቲዎች በምርጫ ቦርድ ውሳኔ ሊሰረዙ የሚችሉባቸውን ምክንያቶች የሚዘረዝረው የአዋጁ ክፍል ፓርቲው ውሳኔውን የመቃወም መብት እንዳለውም ደንግጓል። ቦርዱ ያሳለፈው ውሳኔ የተቃወመ የፖለቲካ ፓርቲ ለፌዴራል ከፍተኛ ፍርድ ቤት የይግባኝ አቤቱታ ማቅረብ መብት እንዳለው በህጉ ላይ ሰፍሯል። ይህ ይግባኝ መቅረብ ያለበት ፓርቲው ውሳኔ በደረሰው በሰላሳ ቀናት ውስጥ እንደሆነም አዋጁ ያስረዳል። ባለሙያው በዋናውም ይሁን በማሻሻያው አዋጅ የምርጫ ቦርድ አስተዳደራዊ ውሳኔዎች ሁሌም ለከፍተኛ ፍርድ ቤት የሚቀርቡ አስተዳደራዊ ውሳኔዎች ናቸው ሲሉ ይህንን የህግ ክፍል ያብራራሉ። ይሁንና በሰላሳ ቀናት ውስጥ ተተው የማይቀርብ ከሆነም ፓርቲው ጉዳዩን እንደተወው እንደሚቆጠር እንዲሁም በይርጋ ምክንያት በፍርድ ቤት ተቀባይነት እንደማያገኝ ገልጸዋል። ምርጫ ቦርድ ህግ ባለሙያው አንድ የፖለቲካ ፓርቲ ከምዝግባ ሲሰረዝ ህጋዊ ሰውነቱ ህልውናው የሌለው እንደሚሆን ይናገራሉ። ህጋዊ ሰውነቱን የሰጠው አካል ህጋዊ ሰውነቱን ከወሰደና ከሰረዘው፣ ለምሳሌ ከዚያ በኋላ ህዋት የሚባል ፓርቲ በህግ አይታወቅም። ከህጋዊ ሰውነት ጋር አብረው ያሉ መብቶች ንብረት ማፍራት አመራሮች የፖለቲካ እንቅስቃሴ ማድረግ በስሙ መጠቀም በአጠቃላይ ይቆማል ማለት ነው ይላሉ ባለሙያው የዘረዘሯቸው የፖለቲካ ፓርቲ መሰረዝ ውጤቶች በአዋጅ ላይም የተንጸባረቁ ናቸው በ2011 ዓ.ም የወጣው አዋጅ ፓርቲው ከፈረሰበት ጊዜ ቀን ጀምሮ ፓርቲው ወይም የፓርቲው ኃላፊዎች በፓርቲው ስም መንቀሳቀስ አይችሉም በማለት ደንግጓል የምርጫ ህግ ባለሙያው ይህንኑ ሲያብራሩ ፓርቲው ስለፈረሰ የህዋት አመራር የሚባል አይኖርም። በፓርቲው ስም ደብዳቤ ሲጻፍ ማህተማቸውን ሊጠቀሙ አይችሉም። አሁን መፍረሱ ለህዝብ በደብዳቤ ተገልጿል። በፓርቲው ስም ማንኛውንም አይነት ግንኙነት ማድረግ አይቻልም ይላሉም። ምርጫ ቦርድ የፓርቲውን መሰረዝ ባሳወቀበት መግለጫው ላይ ውሳኔው በህዋትና በአመራሮቹ ላይ እንዲፈጸም እንደወሰነ መጥቀሱንም በማስረጃነት ያነሳሉ። በአዋጁ ላይ የተጠቀሰው ሌላው የመሰረዝ ውጤት የፖለቲካ ፓርቲውን ንብረት የሚመለከት ነው። አንድ የፖለቲካ ፓርቲ ሲፈርስ ንብረቱ ላለበት ዕዳ መሸፈኛ እንደሚውል ያስረዳል። ፓርቲው ያለበት ዕዳ ተከፍሎ የሚተርፍ ንብረት ካለም ጠሪው ገንዘብና ንብረት በቦርዱ ትዕዛዝ ለስነ ዜጋና መራጮች ትምህርት እንዲውል እንደሚደረግም በአዋጁ ላይ ሰፍሯል። የምርጫ ህግ ባለሙያው ይህ እርምጃ ህዋት ለመጀመሪያ ጊዜ በ2013 ዓ.ም ተመረጠ በተሰረዘበት ወቅትም ተግባራዊ እንደሆነ ያስታውሳሉ። ምርጫ ቦርድ ህወት ጦርነቱን ተከትሎ የተላለፈበትን ስረዛ ውሳኔ እንዲነሳለት ላቀረበው ጥያቄ ከሁለት ዓመት በፊት ግንቦት 2015 ዓ ም በሰጠው ምላሽ ላይም ይህ ጉዳይ ተመላክቷል። ቦርዱ በወቅቱ ለፓርቲው በጻፈው ደብዳቤም የፓርቲው ንብረት ለስነ ዜጋና ለመራጮች ትምህርት እንዲውል መደረጉ የሰረዛው ውሳኔ ውጤት መሆኑንም አስታውቆ ነበር። በመሆኑም በፓርቲው አመራሮችና በንብረት ላይ የተላለፉ ውሳኔዎች እንደ አዲስ ሊጠየቁ የሚችሉ እንዳልሆነም ገልጿል። ምርጫ ህግ ባለሙያው ንብረትን ተከትለው የህግ ክፍል ለማስፈጸም የምርጫ ህግ ባለሙያው ንብረትን የተመለከተውን የህጉን ክፍል ለማስፈጸም የዳጣሪ እንደሚሾም ይናገራሉ። ይህ አካል ባንክ ውስጥ ያለ ገንዘብ፣ የሚንቀሳቀስ የማይንቀሳቀስ ንብረት እንዲታገድ እንደሚያደርግም ያስረዳሉ። የቀድሞው ህጋዊ ዕውቅና ይመለስልኝ በሚል አቋም የጸናው ህዋት በልዩ ሁኔታ እውቅና ለማግኘት ጥያቄ ማቅረቡ ከሌሎች የኢትዮጵያ የፖለቲካ ፓርቲዎች በተለየ መልኩ እንዲመዘገብ የሚያደርገው ተግባር መሆኑን ገልጿል። እንደ አዲስ ለመመዝገብ መስማማት የትግራይ ህዝብ ጄኖሳይድ ጦርነት በሚክድ መልክ ግዴታ እንዲኖረን የሚያደርግ ነው ሲልም ባለፈው ሳምንት ባወጣው መግለጫ ሐሳቡን የተቃወመበትን ምክንያት አስረድቷል። ህዋት በመግለጫው የፓርቲውን ነባር ህጋዊ ዕውቅና የመመለስ ጉዳይ በዋናነት የፖለቲካ ውሳኔ እንጂም የሚከለክል ሕግ አለመኖሩንም ጠቅሷል። ብሔራዊ ምርጫ ቦርድንም በህግ ሽፋን መተማመንን የሚሸረሽር ፖለቲካዊ አቋሙን ቀጥሎበታል ሲልም ወቅሷል። ምርጫ ቦርድ የምዝገባ ህግን ጥላ መከታ አድርጎ እየሄደበት ያለውን የፖለቲካ ጨዋታ ትቶ ቅንነት የተሞላበት ነባሩን ህጋዊ እውቅና ሰርተፊኬት እንዲሰጠው ጠይቋል። ቢቢሲ ያነጋገራቸው የምርጫ ህግ ባለሙያ የፖለቲካ ፍትጊያ ነው እንጂ በህጋዊ አሰራር ምርጫ ቦርድ የሚጠበቅበትን ጠብቆ እንደሚሰራ ነው የማምነው ይላሉ። ምርጫ ቦርድ የሚሰራው ቴክኒካል ስራ ነው። ቴክኒካል ሲባል ህጋዊ ያለም ህግ ከሌለ ህግ ይወጣል፣ በሕጉ መሰረት ይፈጸማል ማለት ነው በማለት ይከራከራሉ። የህዋት እውቅና ጉዳይን በተመለከተ የህግ ጉዳዩ ተሟጧ አልቋል የሚሉት ባለሙያው ከአሁን በኋላ በህግ በኩል የሚገኝ መፍትሄ ያለ አለመኖሩን ያነሳሉ። ጉዳዩ ፖለቲካዊ ውይይት የሚያሻው መሆኑንም ያነሳሉ። በ30 ቀናት ውስጥ ምርጫ ቦርድ በሰጠው ውሳኔ ላይ ህዋት አቤቱታ ካላቀረበም በህግ ንግግር ከዛ በኋላ ህዋት አይኖርም። ነገር ግን ፖለቲካሊ ይኖራል። ምክንያቱም አደረጃጀት አለው፣ ህዝብ ያውቀዋል፣ ሰራዊትም አለው ይላሉ። እውቅና የላችሁም ከዚህ በኋላ በክልሉ ፖለቲካ ውስጥ ልትሳተፉም ህዝብ ልትሰበስቡ አትችሉም የሚል ነገር ሊመጣ ይችላል። የፌዴራል መንግስቱም ይህንን የምርጫ ቦርድ ውሳኔም ሊጠቀምበት ይፈልጋል ሲሉም ግምታቸውን ያስቀምጣሉ። የፌዴራል መንግስትና በህወሓት መካከል ንግግር የማይደረግ ከሆነም ወደ ሌላ ግጭት ውስጥ ሊገባ ይችላል በማለትም ስጋታቸውን ያስረዳሉ። በልዩ ሁኔታ መመዝገብን የፈቀደው የአዋጅ ማሻሻያ የፖለቲካ ውሳኔን ህጋዊ ለማድረግ የወጣ መሆኑ መሆኑንም የሚከራከሩት ባለሙያው ፖለቲካዊ ንግግር ተደርጎ ተመሳሳይ ህግ ማውጣት እንደሚቻል ያነሳሉ። ምርጫ ቦርድ ህግ አያወጣም፣ አዋጆቹን የሚያወጣለት ፓርላማ ነው። ፓርላማው ህወሓትን ወደ ቀድሞ ማንነቱ ሊመልስ የሚችልበት ህግ ካወጣም አሁንም ምርጫ ቦርድ የሚከለክልበት ምክንያት አይኖርም። ምክንያቱም ተጠሪነቱ ለፓርላማ ነው፤ ፓርላማው ያወጣውን ህግ ያስፈጽማል ሲሉ መፍትሄው የሚወድቀው በፌዴራል መንግሥትና በህዋት መካከል በሚደረግ ፖለቲካዊ ንግግር ውስጥ መሆኑንም አጽንኦት ይሰጣሉ።